ሰላም ሰላም፣ ቅዱሳን የጌታ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ይህንን ቪዲዮ ኮፒ ሊንክ፣ ሼር አድርጉ። በተለይ ለኦንሊ ጂሰሶች ወይም በተለምዶ የሐዋርያዊት ቸርች ተብለው ለሚጠሩ አባላት አድርሱልኝ። እኛ ስላሴያውያን አብና ወልድ የተለያዩ አካላት ናቸው ብለን ስንል የምንልበት ምክንያት አንደኛ አብ ወልድን ልኳል። በዮሐንስ 17:18 እንዲህ ይላል፣ ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ስለዚህ አብ ወልድን ወይም ኢየሱስ ክርስቶስን ልኳል። አንደኛ። ሁለተኛ አብና ወልድ ይዋደዳሉ። በዮሐንስ 335 ላይ እንዲህ ይላል አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል። ስለዚህ አብ ኢየሱስ ክርስቶስን ይወደዋል ማለት ነው። በዮሐንስ 5 20 ደግሞ እንደዚህ ይላል አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል ይላል። ሦስተኛ አብና ወልድ ይነጋገራሉ። ዮሐንስ 11:41 ላይ እንደዚህ ይላል፣ ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለ ሰማኸኝ አመሰግንሃለሁ። አያችሁ አደለ? ሌላ ጥቅስ ደግሞ ልስጣችሁ። ዮሐንስ 12:28 ላይ እንዲህ ይላል፣ አባት ሆይ ስምህን አክብረው። ስለዚህም አከበርሁት፣ ደግሞም አከብረዋለሁ የሚል ድምጽ ከሰማይ መጣ። ስለዚህ አብና ወልድ ይነጋገራሉ ማለት ነው። አራተኛ አብና ወልድ ይተዋወቃሉ። መተዋወቅ እንግዲህ በአንድ ፐርሰን ራሱ በራሱ ከራሱ ጋር ይተዋወቃል ማለት ይሄ በጣም እጅግ የማሀይምነት ችግር ካልሆነ በስተቀር መተዋወቅ ያለው በሁለት ፐርሰኖች መካከል እንጂ በአንድ ፐርሰን ብቻ መካከል ያለ ነገር አይደለም። ስለዚህ አብና ወልድ ይተዋወቃሉ። በዮሐንስ 7፥28-29 እንደዚህ ይላል፣ እንግዲህ ኢየሱስ በመቅደስ ሲያስተምር፣ እኔንም ታውቁኛላችሁ፣ ከወዴት እንደሆኑ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው እኔ ግን ከእርሱ ዘንድ ነኝ እርሱም ልኮኛልና አውቀዋለሁ ብሎ ጮኸ። ስለዚህ አብና ወልድ ይተዋወቃሉ ማለት ነው። አምስተኛ፣ አብና ወልድ ይከባበራሉ። በዮሐንስ ምዕራፍ 17 ከቁጥር 1 እስከ 4 ድረስ እንደዚህ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፦ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ ይሆን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለዚህ ውድ ወገኖቼ ይሄ በጣም ግልጽ የሆነ ማንኛውም ሰው ከሃይማኖት ውጭ የሆነ ሰው ራሱ ኤቲስት የሆነ ሰው ራሱ በቀላሉ አንብቦ መረዳት የሚችለው ነገር ነው። ስለዚህ ውድ ወገኖቼ ይህንን ግልጽ የሆነ የመጽሐፍ ቅዱስ ጥቅስ እያነበባችሁ መጽሐፍ ቅዱስን እያነበባችሁ እንደ አላዋቂ ዝም ብላችሁ በሃይማኖት ጎራ ውስጥ ተዘግዝጋችሁ ዝም ብላችሁ እንትን አትበሉ፣ አትጓዙ። ስለዚህ ወደ ትክክለኛው ወደ እግዚአብሔር እውነት ኑ። ኢየሱስ ክርስቶስ ያድናል።